ነገራቶችውን ተስፋ አስቆርጣለሁ ብሏልና ብሩኬ ያው የምር ተስፋ ቆርጠ ነው የሚመስላችሁ መቼ አወሩና ነው መቼ አላወሩም ትላንትና ሳይግባቡ ተንጫስተው ነው የተለያዩት አይደለ ዛሬ አልተገናኙ አልተደዋወሉ እንደሰማችሁት ምክንያቱም መሀላቸው ላይ አለመሸነፍ ትዕቢት አለ እለህኝነት አለ ማለት ነው እና ማን ይሸነፍ ማን ይሸነፍ በሚል ማለት ነው። አሁን ራሱ እሱ መዲያ ማውጣት አልፈለገም። ጊዜ አልመለሰልኝ እንደተናገረው ማለት ነው። ቃላቶቹ ሲያወጣ ራሱ በግድ ነበር እያወጣ የነበረው ማለት ነው። መናገር አልፈለገም። ሶ ተስፋ መቼም አይቆርጥም። በእሷ ኮ ቀልድ ያቅምታቃላችሁና እና ከሴት ጋራ ፉክክር ይዛሃል ምናምን እያላችሁት ነው። እነሱ ቅመሟ ፕራንኩ ሌላ ቦታ ሄዶባት ነው እንጂ ይህንን መንገድ የመረጠችው የእውነት እሷ እራሱ ጭንቀት ውስጥ ናት። የእውነት በጣም ተጨንቃለች። እንዲህ ስታወራ ታተዋትም እንዲህ የእውነት ፊሊንግ ኮ ማየት ትችላላችሁ። በጣም ተጨንቃ ነው፣ በጣም እንትን ብላ ነው የምታወራው እና ስናደድ የማደርገውን አላውቅም ብላለች ትላለች፣ ሁሌ እና እኔ በጣም አንደርስታንድ እንዳደርግ ያልታለው አማራጭ ስታጣ ነው እንደዚህ አይነት መንገድ የመረጠችው ማለት ነው። እና ይሄ መከረኛ ፕራንክ ሌላ መዘዛ መጣ ማለት ነው። እናንተ ለምሳሌ ማለት ነው ፍቅረኛችሁ፣ እናንተ አንቺን የራሴ የሆነውን የምትሆን ሰው ወይም ጓደኛሽ ማለት ነው በኋላ የልጆች አባት ይሆናል የምትሆን ፍቅረኛሽ ኤቭሪቲንጉ ማለት ነው፣ ማወቅ አለብሽ፣ ምን እንደሚያደርግ፣ የት እንደሚሄድ፣ ከማ ጋራ እንደሚያወራ። የእውነት እንዴ ማወቅ ግዴታሽም ነው መብትሽም ነው። የትም እንደምትሄጂ፣ ምን እንደምታደርጊ ግዴታው ነው እሱ መብቱ ነው እንዴ ሚስቱን ወይም ፍቅረኛውን ያልተቆጣጠረ ታዲያ ምን አይነት ወንድ ነው? ማንን ሊቆጣጠር ነው? አንቺ ባልሽን ወይም ፍቅረኛሽ ማለት ነው ያልተቆጣጠርሽ፣ ማንን ልትቆጣጠሪ ነው ታዲያ? እንደ እነሱ እኮ የሕይወት ጉዳይ ነው የያዙት። ዝም ብለው እንደ ሌሎቹ ሪሌሽንሽፕ እንደዚህ ዝም ብለው የሚጃጃሉ ጊዜያዊ አይደለም የያዙት ማለት ነው። ምክንያቱም እንደሚታየው ማለት ነው እና ትክክለኛ የሕይወት ጉዳይ ነው የያዙት እሷን ብላለች በቀደም የእኛ ነገር በተግባር ነው፣ ምን ህዝቡም የሚያውቀው ነው ብላለች። አዎ የሚሰሩት እነሱ ሁሉም ነገር በቃ በድብቅ ነው። ይውልኝ ስሙልኝ አይሉም እንደሌሎቹ። ይውልኝ ይውልኝ አይሉም እና የፍቅር ጥያቄ አቅርብላት ቀለበት ሰርላት ምናምን ያላችሁም አላችሁ። ጊዜውን ቦታውን እነሱ ጠንቅቀው የሚያውቁት ልጆች ናቸው። ጊዜውም አይደለም ካስታወሳችሁ ባለፈው አብርሃም ምንድን አለው? ሰው ገፋፍቶኝ ያለ እድሜ ትዳር ይዤ ያለው አለ። የገፋፋው ማን ነው? ኦዲየንስ ማለት ነው። እና ኦዲየንስ ገፋፍቶት ነው አሁን ጻጻት ውስጥ የገባው ማለት ነው። እና እሱ ያለበት ኤጅ ትክክለኛ ትዳር ነው። ልጅነት አደለም። አብርሃም ልጅ አደለም። ከልጅነት ትዳር ይዤ ያለው የሚል ልጅ አደለም። ትልቅ ልጅ ነው። ከ22 ከ23 በላይ የሆነ ወንድ ለትዳር ሬዲ ነው ብዬ ነው ማስበው። እና ሶ እነኚህ ልጆች ገና ልጆች ናቸው ምናምን እናንተም ብላችሁ የሚያደርጉ አይደሉም። እነሱ ራሳቸውን ያውቃሉ። ፍቅራቸውን እነሱ በውስጥ ነው። እንደሌሎቹ የሚጃጃሉ አይደሉም። ልክ እንደዛ ግዴታ እንደዛ ማድረግ አለባቸው ወይ ነው የእናንተው ጥያቄ ማለት ነው እና ልጆቹ ብልጥ ናቸው። ብልጥ እንዴ? ቁጭ ብላችሁ ይሸጠዋቸዋልና ብልጥ ናቸው ማለት ነው። ለማንኛውም ማለት ነው ያው፣ ነገ ያው አንዳቸው ተሸንፈው እንደሚመጡ አይሆብሶ ተስፋ እናደርጋለን። ምክንያቱም ሁለት ቀን አይቀጡንም። ዛሬ አለመምጣታቸው አሪፍ ነው፣ ምክንያቱም መብረድ አለባቸው። ሁለቱም ሰከንድ ማለት አለባቸው፣ መብረድ አለባቸው እና ያው ይበርድላቸዋል። ነገ አንዳቸው ተሸንፈው ይቅርታ ተጠያቂው ምናምን ማሳምናው ሊመጡ ይችላሉ። ያው ኬዙን እኔ ማወቅ አለብኝ ብሏል። ምን እንደተፈጠረ ማወቅ አለብኝ ብሏል። እና እንግዲህ ትነግሯለች ይሄ መከረኛ ፕራንክ ማለት ነው። ሌላ መዘዛ መጣባት። ቅመሟ ቅመም እያይዞች ያጋጥማል፣ ምንም ማድረግ አይቻልም። የእውነት የእሷ ጭንቀት እኮ ማንም አላወቅላትም። ያው አብዛኛው ኦዲየንስ ያው ፕራንክ እንደሆነ ገብቶታል፣ ግን ደግሞ አላደላ። ያው ያጋጥማል፣ አንዳንዴ ማለት ነው። ለማንኛውም ነገ ይመጣሉ።